እግዚአብሔር ማርያምን የመረጣት ንጽህት ስለሆነች ነው ወይንስ ከመረጣት በኋላ ነው ማርያም ንጽህት የሆነችው? እሳቸው እንዲህ በማለት ይመልሳሉ። እግዚአብሔር ስለመረጣት ነው ንጽህት የሆነችው የሚለው አደገኛ ክህደት ነው ይላል። በማን በኩል? በኢየሱስ ክርስቶስ በኩል ደግሞ ጸጋ በዛ ይላሉ ማ ሐዋርያው ጳውሎስ አባ ገብረ ኪዳንስ ምን ይላሉ በማርያም በኩል የጸጋ በዛ ይላሉ ግን የእሳቸውን ሀሳብ ሌሎች ኦርቶዶክሳውያን ይቀበሉታል ወይ አይቀበሉትም ስለዚህ መጀመሪያ እርስ በራሳችሁ ተስማሙ በኢየሱስ ክርስቶስ አምኖ ከተጠመቀ በኋላ ኃጢያት ቢሰራ እግዚአብሔር ይሰማዋል አባ ገብረ ኪዳንስ ምን ይላሉ በፍጹም አይሰማሙ ይላሉ ስለዚህ የምትሰማ ኦርቶዶክሳዊ ምረጥ የቱ ይሻልሃል ይሄ የሐዋርያቶቹ ትምህርት ወይንስ አንድም መጽሐፍ ቅዱሳዊ ማስረጃ የሌላቸውን የአባ ገብረ ኪዳን ትምህርት? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብራችንን ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የሐሰት ትምህርቶችን በእግዚአብሔር ቃል እውቀት የምናፈርስበት መርሃ ግብራችን ነው። እንግዲህ ሰሞኑን ስለ ቤዛነት የተለያዩ ሀሳቦች ከኦርቶዶክሳውያን ዘንድ ሲንጸባረቁ እየሰማን እንገኛለን። ስለዚህ ቤዛ ስንል ምን ማለታችን ነው? በተለይም ከማርያም ጋር በተገናኘ ማርያም ቤዛዊተ ዓለም ትባላለች ወይ ለሚለው ጥያቄ መጽሐፍ ቅዱሳዊ ምላሽ ለመስጠት እንሞክራለን። መጽሐፍ ቅዱሳዊ ብቻ ሳይሆን ከሐዋርያቶቹም በኋላ የተነሱ አባቶች በዚህ ጉዳይ ላይ ምንም ብሎ አስተምሯል የሚሉትን ሀሳቦች ለመዳሰስ እንሞክራለን። ዛሬ እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አቋም ይገልጥልኛል ብዬ ማስበውን አንድ መጽሐፍ ላንበብላችሁ። ከዚህ በፊትም ስለዚህ መጽሐፍ አንድ ሁለት ፕሮግራም ሰርተ እንደነበር ይታወቃል። አሀቲ ድንግል የተሰኘው በአባ ገብረ ኪዳን የተጻፈ መጽሐፍ ሲሆን እዚህ መጽሐፍ ላይ ስለ ቤዛዊተ ዓለም የሚል ርዕስ ተሰጥቶት ምዕራፍ 6 ላይ ተጽፎ እናገኛለን። ገጽ 271 ላይ እና ማርያም ቤዛዊተ ዓለም የምትባልባቸውን ምክንያቶችን ነው እዚህ ጋራ አባ ገብረ ኪዳን ለመዘርዘር የሞከሩት። የመጀመሪያው ነገር ምንድን ነው ያሉት? ለውድቀታችን የአዳምና የሄዋን አለመታዘዝ ምክንያት እንደሆነ፣ ለደህንነታችን ደግሞ የድንግል መታዘዝ ምክንያት ሆኖ የልጅዋ መስዋዕትነት አዳንን ይሉና አሁን ግን የንጽት ንፅዋን የድንግል ማርያም ቤዛነት ወደ መመልከት እንመለስ። መጽሐፍ መነኮሳት ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህም እግዚአብሔር ለሰው የሰጠው ጸጋ በሄዋን በኩል እንደወጣ ተመልከቱ። ምንድነው እያሉ ያሉት? ጸጋ የሚመለሰው በወጣበት በኩል ነው። እንስማማለን፣ ችግር የለውም። ግን የወጣው እንዴት ነው ነው ጥያቄያችን። እነሱ ምን ብለው መለሱ? ስለዚህም እግዚአብሔር ለሰው የሰጠው ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት። ቅዱስ አባ ጊዮርጊስ ዘጋስጫ ስለዚህ ነገር ሲናገር በወደኩበት በኩል ተነሳው በራኩበት በኩል ቀረብኩ ይላል። በሴት በኩል ወጥቆ የነበረው ዓለም በሴት በኩል ትንሳኤው፣ በሴት በኩል ርቆ የነበረው ሰው በሴት በኩል ቀርቧልና እንዲሁ በእንጨት ፍሬ የጠፋነውን በእንጨት ይክሰን ዘንድ በእንጨት ላይ ተሰቅሎ ዋጀን ይላሉ። አሁን ተመልከቱ። ማርያም ቤዛዊተ ዓለም ከምትባልበት ምክንያት አንዱ ምንድን ያሉን? በሴት በኩል ወጥቀን ነበር፣ ስለዚህ በሴት በኩል ተነሳን። በሴት በኩል ሙተን ነበር፣ ስለዚህ በሴት በኩል ትንሣኤን አገኘን። ጸጋን ያጣነው በሴት በኩል ነው፣ ስለዚህ በሴት በኩል ማለትም በማርያም በኩል ደግሞ ይህ ጸጋ ተመለሰልን በማለት አባ ገብረ ኪዳን አባ ጊዮርጊስ ዘጋሥጫን በመጥቀስ እና መጽሐፈ መነኮሳትን በመጥቀስ ሀሳባቸውን ያንጸባርቃሉ። ግን ለዚህ ሀሳባቸው የጠቀሱት አንድም መጽሐፍ ቅዱሳዊ ምንባብ የለም። ለምን ከተባለ ሀሳቡ መጽሐፍ ቅዱሳዊ አይደለም። መጽሐፈ መነኮሳት ሊል ይችላል፣ ግን መጽሐፈ መነኮሳት ስላለ ልክ ነው ማለት አይደለም። የትኛው መጽሐፍት የሚፈተሸው በሐዋርያቶቹ ትምህርት ነው። ስለዚህ ሐዋርያቶቹ ይህን ትምህርት አስተምረዋል ወይ ብለምንጠይቅ አላስተማሩም አለማስተማር ብቻ አይደለም፣ ከዚህ ትምህርት በተቃራኒ ነው ያስተማሩት። እንዴት ከተባለ ሞት የገባው በማን በኩል ነው? በሔዋን በኩል ነው ወይንስ በአዳም በኩል ነው? በሴቷ በኩል ነው ወይንስ በወንዱ በኩል ነው ብለን የምንጠይቅ ሐዋርያው ጳውሎስ በዚህ በሮሜ መልእክቱ ምዕራፍ አምስት ላይ በማያሻማ መንገድ ይህን ሀሳብ ጽፎልናል። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ አምስት ላይ እንደዚህ ይላል ከቁጥር 12 ጀምሮ ስለዚህም ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በስንት በአንድ ሰው ወደ ዓለም ገባ በኃጢአትም ሞት ለሰው ሁሉ ደረሰ ይለናል። ስለዚህ ሞት የገባው በማን በኩል ነው? በአንድ ሰው ምክንያት ገባ ይላል። ይህ አንድ ሰው የተባለው ማን ነው ስንል ቁጥር 14 ላይ በአዳም ተመልከቱ። በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። በማን ምሳሌ በአዳም ይላል እንጂ፣ አባ ጊዮርጊስ ዘጋስጫ እንደተናገሩት እዚህ መጽሐፍ ላይ በሔዋን አይልም። ሞት የገባው ኃጢአት የገባው በማን በኩል ነው? በአዳም በኩል ነው። ከዛ ይቀጥላል ቁጥር 15 ላይ በአንድ ሰው በደል ብዙዎች ሞቷልና፣ ማለትም በአዳም በደል ብዙዎች ሞቷልና። እዚህ ላይ ስምን አሉ? በሔዋን በደል ብዙዎች ሞቷልና አሉ? አያችሁ፣ ከመጽሐፍ ቅዱስ ሀሳብ ሆድና ጀርባ ሲሆኑ ከዛ ይቀጥላል ሐዋርያው ጳውሎስ ብዙዎች ሞተዋልና ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚያ ይልቅ ለብዙዎች በዛ በማን በኩል በኢየሱስ ክርስቶስ በኩል ደግሞ ጸጋ በዛ ይላሉ ማ ሐዋርያው ጳውሎስ አባ ገብረ ኪዳንስ ምን ይላሉ በማርያም በኩል የጸጋ በዛ ይላሉ እሺ አሁንም ይቀጥላል ሐዋርያው ቁጥር 16 ላይ አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም ፍርድ ከአንድ ሰው ለኩነኔ መቷልና ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሠ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ስለዚህ ንጽጽሩ በአዳምና ሁለተኛ አዳም በተባለው ወይም ኋለኛ አዳም በተባለው በኢየሱስ ክርስቶስ በኩል ነው። ሁለቱን ነው መጽሐፍ የሚያነጻጽረው፣ ሁለቱን ነው የሚያነጻጽረው። አሁንም ይቀጥላል ሐዋርያው፣ እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ በማ በኢየሱስ ክርስቶስ ለብዙዎች ደረሰ። በአንድ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ስለዚህ አንዱ እያለ የሚናገረው ማንን ነው? አዳምን፣ ፊተኛውን ከዛስ በአንዱ ደሞ ጸጋ በዛ ህይወት በዛ የሚለን ደግሞ በማን በኩል ነው? በኢየሱስ ክርስቶስ በኩል ነው። ስለዚህ ንጽጽሩ በሁለቱ ወንዶች መካከል ነው እንጂ በሁለቱ ሴቶች መካከል አይደለም። መጽሐፍ ቅዱሳችን ሁለተኛ አዳም አለው እንጂ ሁለተኛ ሔዋን የለችው። ሲጀመር ኢየሱስን ስለወለደችው ነው እሷ ሁለተኛ ሔዋን የምትባለው ከተባለ ይህንን ምሳሌ ልክ እንዳልሆነ ላሳያችሁ እንዴት ካላችሁኝ፣ ማርያምና ኢየሱስ ግንኙነታቸው ምንድን ነው ከተባለ የእናትና የልጅ ነው። አዳምና ሔዋን ግንኙነታቸው ምንድን ነው ከተባለ ባልና ሚስት ናቸው። ስለዚህ አናሎጂው አይሰራም፣ ምሳሌው አይሰራም። ማርያም የኢየሱስ እናት ነች፣ ሔዋን የአዳም ሚስት ነች። ስለዚህ ማርያም የሔዋንን ምትክ ልትሆን አትችልም። አናሎጁ ምሳሌው ራሱ አብሮ አይሄድም። እዚህ ጋራ ኢየሱስና ማርያም እናትና ልጅ፣ አዳምና ሄዋን ባልና ሚስት፣ ስለዚህ ሊገናኝ አይችልም። በራሳችን መንገድ እንደሆነ እንደምንም አድርገን ለመስፋት እንኳን ብንሞክር ምሳሌው ውድቅ ይሆናል። ለዛውም በሐዋርያቶች መዶሻ ትምህርታቸው እናፈርሳለን ማለት ነው። መጽሐፉ የሚነግረን ይህ ነው። በአንድ ሰው እያለ የሚናገረው መጽሐፉ ስለ አዳም ነው፣ ይኸው በግልጽ ከአዳም ጀምሮ በማለት ይነግረናል። በአንዱ አዳም መተላለፍ ምሳሌ ብሎ ሐዋርያው ጳውሎስ ይህን ሐሳቡን ይነግረናል። ስለዚህ መጽሐፍ ቅዱሳችን ይህን እየተናገረ ያለ አባ ገብረ ኪዳንና ኦርቶዶክሳውያን ምን ይሉናል? ሁለተኛ የቷ ሔዋን ማርያም ነች። በዛ ምክንያት ቤዛዊተ ዓለም እንንራታለን ይላሉ። ሁለት ስህተት፣ አንደኛ ማርያም የሔዋን ምትክ አይደለችም። ሁለተኛ ሔዋን አልተባለችም። ሁለተኛው ደግሞ ማርያም ቤዛዊተ ዓለም አልተባለችም። ስለዚህ ፕሪሚሱ ከተሳሳተ ኮንክሉዥኑ ይሳሳታል። ፕሪሚሱ ምንድን ነው? ማርያም ሁለተኛ አይቷ ሔዋን ነች የሚል ነው። ይህ ፕሪሚስ ደግሞ መጽሐፉ አያቆም። ስለዚህ ፕሪሚሱ ተሳስቷል እና ድምዳሜው ኮንክሉዥኑም ስተት መሆኑን መረዳት እንችላለን ማለት ነው። ይህን ካሉን በኋላ ደግሞ ምን ይላሉ? ገጽ 273 ላይ እግዚአብሔር ማርያምን ለምንድን ነው የመረጣት የሚል ጥያቄ ያነሳሉ እንዲህ በማለት። በዚህም ላይም እግዚአብሔር ስለመረጣት ነው ንጹህ የሆነችው ወይንስ ንጽህት ስለሆነች ነው እግዚአብሔር የመረጣት ይላሉ። እናንተ ምን ትላላችሁ? እግዚአብሔር ማርያምን የመረጣት ንጽህት ስለሆነች ነው ወይንስ ከመረጣት በኋላ ነው ማርያም ንጽህት የሆነችው? እሳቸው እንዲህ በማለት ይመልሳሉ። እግዚአብሔር ስለመረጣት ነው ንጽህት የሆነችው የሚለው አደገኛ ክህደት ነው ይላሉ ምን የሚለው እግዚአብሔር ስለመረጣት ነው ንጽሕት የሆነችው የሚለው ትምህርት ክህደት ነው አሉ። ለምን ቢሉ እግዚአብሔር ለሰው ልጅ የሰጠው ነጻ ፈቃድ የሚንድ ነውና፣ ዳግመኛም እርሷ እግዚአብሔር ስለመረጣት ብቻ ከሆነ ንጽሕት የሆነችው እያንዳንዱ ሰው ንጹሕ የማይሆነው እግዚአብሔር ስላልመረጠው ነው ወደሚል የቅድመ ውሳኔ ክህደት የሚያመራ ጠማማ መንገድ ነው አሉ። በፍጹም አይደለም እናዋለን። እንዴት እንዳልሆነ ስለ ማርያም የተናገሩትን አንበብላችሁ። ማርያም የተመረጠችበት ምክንያት ለምንድን ነው ሲሉን፣ ንጹሕ ሆኖ እግዚአብሔር ስላገኛት ነው በማለት ይናገራሉ። ለምሳሌ እዚህ ገጽ 275 ላይ እግዚአብሔር አየ እንደ እርሷም ያለ መልካም አላገኘም። ተመልከቱ፣ እግዚአብሔር አየ ወደ ምድር ከዛስ፣ እንደ እርሷ ያለ መልካም አላገኘም። እርሷ ግን በፍጥረታት መካከል ብቻዋን መልካሙና ተገኘች። ስለዚህ ማርያም ንጹ ስለነበረች ነው እግዚአብሔር የመረጣት ንጽህናዋ እግዚአብሔርን ማርኮት። የማርያም ንጽህና ጌታን ማርኮት። በዚህ ምክንያት ነው እግዚአብሔር ማርያምን የመረጣት ይላሉ። ማ አባ ገብረ ኪዳን ግን አባ ገብረ ኪዳን ለዚህ ትምህርቶ መጽሐፍ ቅዱሳዊ ድጋፍ አሎት ወይ ብለን ብንጠይቃቸው የላቸው ው። መጽሐፉ ያላችሁ ሰዎች ማየት ትችላላችሁ። ገጽ 273 ላይ ምንም ጥቅስ የለም። ገጽ 274 ላይ ምንም ጥቅስ የለም። አሁን የተናገሩበት ገጽ 275 ላይ ምንም ጥቅስ የለም። ከዛ ይልቅ አባቶች የሚሏቸውን ብቻ ይጠቅሳሉ ማለት ነው። ግን የሐዋርያቶቹ ትምህርት ይኸው እነዚህ ገጽ ከ273 እስከ 275 ድረስ ባለው ውስጥ ምንም አናገኝም። 276 ላይም ብንሄድ ምንም አናገኝም። 277 ላይ ብንሄድ ምንም አናገኝም። ከሐዋርያቶች የተጠቀሰ ለምንድን ነው ያላገኘነው? ስለሌለ ዋቢ አድርጎ ሊጠቅሱለት የሚችሉት አንድም የመጽሐፍ ቅዱስ ድጋፍ ስለሌላቸው ው ያለ ጥቅስ የተጻፈ መጽሐፍ ነው። ማየት ትችላላችሁ፣ ገጹ እነግሬያችኋለሁ። ግን የእሳቸውን ሀሳብ ሌሎቹ ኦርቶዶክሳውያን ይቀበሉታል ወይ አይቀበሉትም? ማርያም ንጹሕ ስለነበረች ነው እግዚአብሔር የመረጣት የሚለውን ይቀበሉታል አይቀበሉትም? ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አምስተኛ ፓትርያርክ የነበሩት በዚህ ጉዳይ ላይ ምን ብለዋል የሚለውን ላንብብላችሁ። አዲስ ከወጣው መጽሐፌ ያልተገለጡ ገጾች ከዛ ነው ማነብላችሁ። ይህን መጽሐፍ ያላገኛችሁ ሰዎች ታች በምናስቀምጠው አድራሻ ማግኘት ይችላላችሁ። ገዝታችሁ አንብቡት። አቡነ ጳውሎስ በዚህ ጉዳይ ላይ ምን ተናግረዋል? የቀድሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምስተኛው ፓትርያርክ በዚህ ጉዳይ ላይ ምን ተናግረዋል የሚለውን ላንብብላችሁ። እሺ ገጽ 96 ላይ እንዲህ ይላሉ አቡነ ጳውሎስ የኦርቶዶክስ ቤተ ክርስቲያን ማርያም ጥንታብሶ አልነበረባትም የሚለውን የካቶሊካውያኑን አስተምሮ አትቀበልም እንደ ኦርቶዶክስ ቤተ ክርስቲያን እምነት ድንግል ማርያም ፍጹም ሰው ስለሆነች ጥንታብሶ ነበረባት ይህም የወረሰችው ድካም ተፈጥሯዊ በሆነ መንገድ እንድትሞት አድርጓታል እንደ ኦርቶዶክስ አስተምሮ ማርያምም ከተዋጁ ታማኞች ውስጥ ትቆጠራለች። ልክ እንደ ማንኛውም ሰው መዳን በጣም ያስፈልጋት ነበር። ልጇም የዓለሙ ሁሉ አዳኝ ስለሆነ የእርሷም አዳኝ ነበር። ጥንተ አብሶ የተወገደው ቃል ሰው ሲሆን ሳይሆን መስቀል ላይ ሲሰቀል ነበር። የኦርቶዶክስ ቤተ ክርስቲያን ማርያም የአምላክ እናት እንደሆነች ታምናለች። ነገር ግን ለዚህ ክብር የበቃችው በራሷ ጥረት ወይም ላደረገችው መልካም ምግባር እንደ ሽልማት ተቆጥሮላት ወይም በጸጋ የተሞላች ስለነበረ ሳይሆን በእግዚአብሔር ነፃ ስጦታ ብቻ ነው በማለት አቡነ ጳውሎስ ይህን ጽሁፋቸውን በመመረቂያ ጽሁፋቸው ላይ ወይም ፍልሰታ በሚባለው ጽሁፋቸው ላይ አስቀምጦታል አስቀምጦታል። ስለዚህ አባ ገብር ኪዳን እንደተናገሩት ማርያም ንጹህ ስለነበረች እግዚአብሔር ከሰማይ አይቶ እንደሷ ያለ ንጹህ ስላላገኘ ወደዳት፣ በዚህ ምክንያት አደረባት እንዳሉት፣ አይደለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትሪያርክ የነበሩት አቡነ ጳውሎስ የተናገሩት። የማርያም መልካም ስራ፣ የማርያም ምግባር፣ የማርያም ጥረት አይደለም። እንድትወልዱ ያደረጋት በእግዚአብሔር ምን ነጻ ስጦታ ብቻ ከሱ በሆነ ስጦታ ብቻ ነው በማለት ተናገሩ። እንዲሁም ማርያም ጥንታብሶ ብሶ ነበረባት፣ የወደቀውን ባህሪ ይዛለች። ስለዚህ የወደቀውን ባህሪ ይዛ ንጽሕት ነች ማለት አይቻልም። ስለዚህ መጀመሪያ እርስ በራሳችሁ ተስማሙ ማለትን እፈልጋለሁ። እሺ አባ ገብረ ኪዳን በዚህ ደግሞ አያቆሙም፣ አሁንም ይቀጥላሉ። አሁን ደግሞ ማሳያችሁ ሀሳብ እጅግ በጣም አደገኛ የሆነ የክርስትናን ትምህርት የሚያፈርስ አጋንታዊ የሆነ ትምህርትን በዚህ መጽሐፋቸው ላይ ያንጸባርቃሉ። እሱን ላንብብላችሁ። ገጽ ሦስት መቶ አምስት ጀምሮ አንድ ሰው በኢየሱስ ክርስቶስ አምኖ ከተጠመቀ በኋላ ኃጢአት ቢሰራ እግዚአብሔር ይሰማዋል ብዬ ብጠይቃችሁ ምንድን ነው መልሳችሁ? አንድ ሰው ኢየሱስ ክርስቶስን አመነ፣ ከዛ ተጠመቀ፣ ክርስቲያኑ ሆነ። ከዛ በኋላ ኃጢአት ቢሰራ ይህን ሰው እግዚአብሔር ይሰማዋል ማረኝ ቢለው ይቅር በለኝ ቢለው እግዚአብሔር ይህን ሰውዬ ይምሯል፣ ይሰማዋል ብዬ ብጠይቃችሁ መልሳችሁ ምንድን ነው? መቼም እውነተኛ ክርስቲያኖች ከሆናችሁ መጽሐፍ ቅዱስን አንድ ቀን እንኳን ያነበበ ሰው ከሆናችሁ አሁኑ መልሳችሁ። አባ ገበረ ኪዳንስ ምን ይላሉ? በፍጹም አይሰማውም ይሉናል። ገጽ 35 ላይ እንዲህ በማለት በክርስቶስ ቤዛነት ከቀድሞ ባርነት ነፃ ያወጣን ብንሆንም አሁን በስሙ አምነን ተጠምቀን ከተጠራን በኋላ ብንበድል ግን ቤዛነቱን መካዳችን ነው ይላሉ። ተመልከቱ። በስሙ አምነን ተጠምቀን ከተጠራን በኋላ ብንበድል ቤዛነቱን መካዳችን ነው። ስለዚህ ክርስቶስ መልሶ አይሰቀልም። በቀደመው ያድነናል እንዳንል ደግሞ የቀደመውን የተጠራንለትን ጸጋ በኃጢአት በመስራት አቃለነዋል። ስለዚህ አንድ ሰው አምኖ ተጠምቆ ቢበድል መልሶ የክርስቶስን ቤዛነት እንዳላመነበት ይሆናል። ልጅነቱ ሳትለየው በውስጡ ትዘጋለች ይሉና የሐዋርያ ጳውሎስን መልእክት ይጠቅሳሉ። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታን የቀመሱትን፣ ከመንፈስ ቅዱስ ተካፋዮች ሆኖ የነበሩትን፣ መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን፣ በኋላ የካዱትን እንደገና ለንስሐ እነርሱ ማደስ የማይቻል ነው የሚለውን ጥቅስ ይጠቅሱና ዕብራውያን ምዕራፍ 6 ላይ ያለውን እንዲህ ያለ ሰው ጌታን ማረኝ እንዳይል በስሙ አምኖ በተግባር ክዶታልና እንዲህ ያለውን ሰው ለንሳ እርሱን ማደስ የማይቻል ነው ይላል ሐዋርያው። ይላል ሐዋርያው እንደዚያ አላለም። ሐዋርያው ያለው ኢየሱስን የካዱ ሰዎችን ነው። መጀመሪያ ያመኑ በኋላስ ኢየሱስን የካዱ ሰዎች፣ እነዚህን ሰዎች እንደገና ለንሳ ማደስ ይከብዳል አለ እንጂ እነሱ ንሳ ቢገቡ እግዚአብሔር ይቅር አይላቸውም ማለት አላለም። እነሱ ተጸጽተው ይቅር በለኝ ጌታዊ ቢሉት እግዚአብሔር አልሰማችሁም ይላል አላለም። አባ ገብረ ኪዳን ግን ምን ይሉናል? እግዚአብሔር አይሰማውም ይሉናል። የሕይወትን መንገድ በተግባር ከካደው የበጎችን በር በርኩሰት እየሰራ ትቶት ከኮበለለ በየት በኩል መጥቶ የምረትን ጽዋ ያገኛታል ይላሉ። ስለዚህ የምረትን ጽዋ አታገኝም እያሉ ነው። ስለዚህ ምንድነው መፍትሄው ብለን የምንጠይቃቸው? ስለዚህ ለዚህ መድኃኒቱ በራስ መመካቱን ትቶ ደምን ያፈሰስክለትን ስጋን የቆረስክለትን የሞትክለትን ለእሳት አሳልፋ ትስጥ እያለች በእናትነት ሞገስ በፊቱ በእናትነት ባለሟልነት ወደምትቆም ወደ እናቱ መማጸን ነው መፍትሄ። በጣም ነው እኮ የሚያሳዝ ነው። አንድ ሰው በኢየሱስ አምኖ ከተጠመቀ በኋላ ኃጢአትን ቢሰራ ቢበድል፣ ወደ እግዚአብሔር ሳይሆን መማፀን ያለበት ወደማ ወደ ማርያም ወደ እናቱ ነው መማጸን ያለበት። አያችሁ? እግዚአብሔርን ጨካኝ ያደርጉትና ማርያም ብሎ ራሳቸው የሰሯት ማርያምን ሩሩ ያደርጓታል። ደግ ያደርጓታል። እግዚአብሔር አይሰማውም ኃጢአተኛውን፣ ማርያምን ግን ይሰማታል። በጣም ኩሮም የሚያሳዝነው ወደ እናቱ መማጸን ነው። ያን ጊዜ ትሕትናውን የእናቱን ንጽሕና በጸሎት ባለሟልነት አይቶ በዕለተ ዓርብ ባደረገው ስርየት ይቅር ይለዋል። ስለዚህ እግዚአብሔር ይቅር የሚለው የእናቱን ባለመዋልነት አይቶ ከዛ ደግሞ መስቀል ላይ የሰራውን ስራ አይቶ የመስቀሉን ስራና የማርያምን የማርያም ባለመዋልነት በኩልነት እግዚአብሔር አይቶ ይቅር ይሏል ይላሉ። ይህ ነው የኢየሱስን ስራ ደቡን ማክፋፋት። የእግዚአብሔር ልጅን ያዋርዱታል፣ ይሰቅሉታል ያለው ሐዋርያው እንደነዚህ አይነት መነኩሴዎችን ነው። የትኛውም መጽሐፍ ቅዱስ ክፍል ላይ እንደዛ አይልም እንደውም ሐዋርያው ዮሐንስ በአንደኛ መልእክቱ ምዕራፍ ሁለት ቁጥር አንድ ላይ ምንድን ነው የሚለው? ልጆች ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ። ማንም ኃጢአት ቢያደርግ ግን ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። በዚሁ አንደኛ ዮሐንስ መልእክቱ ምዕራፍ አንድ ቁጥር ሰባት ላይ በኃጢአታችን ብንናዘዝ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ብሏል። አያችሁ ሐዋርያዊ ትምህርት የያዝ ነው እኛ ነን። እነሱ ግን ኃጢአት ከሰራ በኋላ ወደ እግዚአብሔር ብትጸል አይሰማም፣ ወደ እናቱ ጸልይ፣ ከዛ እግዚአብሔር የእናቱን ባለሟልነት ነፅና አይቶ ይቅር ይላል ይላሉ። ይሄ የአጋንንት ትምህርት ነው። በዚህ ብቻ አያበቁም። ቢያበቁ ጥሩ ነበር፣ ግን በዚህ ብቻ አሁንም አያበቁም። አባ ገብረ ኪዳን ገጽ 39 ላይ ደግሞ ላይ እልሄድላችሁ አባ ጊዮርጊስ ዘጋሥጫን በመጥቀስ እንዲህ ይላሉ ጸሎት በሚለው ክፍል ላይ ምን ብሎ ነው የሚጸልዩት? እስቲ የአባ ገብረ ኪዳን ብለም እንጠይቃቸው። ጸሎታቸውን ይህን ይመስላል። እመቤቴ ወላዲት አምላክ ሆይ፣ አምላክ ጌታ ለሆነው ልጅሽ ስለ እኔ እንዲህ ብለሽ ንገሪው። አቤቱ ምሕረትን አታዘግኝበት፣ ይህ ሰነፍሰው በስፍናው ቢያሳዝነ፣ ስለ ነፍሱ ቤዛ ንጽሕናዬን ተመልከት። አያችሁ? ይህን ጸሎት የማ ጸሎት ነው የአባ ጊዮርጊስ ዘጋሥጫ ጸሎትን ነው የራሳቸው ጸሎት አድርጎ አባ ገብረ ኪዳን የጻፉልን ልድገምላችሁ እመቤቴ ወላዲት አምላክ ሆይ የሚጸሉት ወዴት ነው ወደ እግዚአብሔር አይደለም አባታችን ሆይ አደለም እመቤቴ ሆይ ነው እኛ አባታችን ሆይ ነው እንጂ የምንለው እናታችን ሆይ የምንለው አካል የለንም እሳቸው ገና የጸሎቱ አድራሻ ራሱ የተሳሳተ ነው ከዛስ ምን ይላሉ አምላክ ጌታ ለሆነው ልጅሽ ስለ እኔ እንዲህ ብለሽ ንገሪው። ራሳቸው ስለማይነግሩት በማርያም በኩል ንገሪው ይለዋታል። ምን ብላት ንገረው? አቤቱ ምሕረትን አታዘግኝበት ይህ ሰነፍ ሰው። እውነትም ሰነፍ ሰው። እንደዚህ ዓይነት ሰው ሰነፍ ነው። ከንቱ ሰው ነው። ይህ ሰነፍ ሰው በስፍናው ቢያሳዝን ስለ ነፍሱ ቤዛ ንጽናዬን ተመልከት። አያችሁ አሁን አንዳንዶች ማርያም የዓለም ቤዛ ነች የምንለው ኢየሱስን ስለወለደችው ነው እንጂ ከመዳን ጋር አይገናኝም ይሉናል። ይኸው ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ማርያምን የዓለም ቤዛ ሲሏት ኦርቶዶክሳዊያን ስለ ነፍስ ነው የነፍሳችን ቤዛ ነች እያሉ ነው። ይሄ ከመጽሐፍ ቅዱስ ሀሳብ ጋር የሚጋጭ ነው። ንጽሕናዬን ተመልከት ግን እግዚአብሔር እንደዚህ አይነት ጸሎት ይሰማል ወይ? ማርያምስ እንደዚህ ትጸለያለች ወይ? በፍጹም እንደዚህ ብላ አትጸልይም ማርያም። ሲጀመር የጸሎቱ ችግሮችን ልንገራችሁ። አንደኛ ወደ እሱ አይጸለይም የሚጸለየው ወደ እግዚአብሔር ነው። የሥጋ አለባሽን ሁሉ ጸሎት የምትሰማ ተብለው በመዝሙረ ዳዊት ላይ የተነገረው ለእግዚአብሔር ብቻ ነው። ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ስድስት ላይ ሲያስተምር፣ ስለ ጸሎት እናንተ ስትጸልዩ አባታችን ወይ በሉ ብሎ ነው የተናገረው። ገላትያ ምዕራፍ አራት ላይም ሐዋርያ ጳውሎስ አባ አባት ብለን የምንጮውበትን የልጅነት መንፈስ ተሰጠን ይላል። ስለዚህ ምንጮ ወዴት ነው? ወደ እግዚአብሔር ነው። አባታችን ብለን እንጂ እናታችን ሆይ አንልም፣ እመቤታችን ሆይ አንልም። እንደዛ ብሎ የጸለየ ሐዋርያ የለም። ስለዚህ እኛም አንጸልይም። ከዛ ሲቀጥል እግዚአብሔር ምረት የሚያደርግልኝ የማርያም ንጽህና የት ሆኖ ነው? የማርያም ንጽህና የእኔ ቤዛ ነው ብለን እንድናምን የሚያሳይ አንድም የመጽሐፍ ቅዱስ ክፍል የለም። እግዚአብሔር ማንን ነው የሚያየው ስንል ልጁ ኢየሱስን ነው የሚያየው። ምንድነው ማረጋገጫ ከተባለ ዕብራውያን መልእክት፣ የዕብራውያን ጸሐፊ እንደዚህ ይለናል፣ ምዕራፍ 9 ላይ ቁጥር 24፦ ክርስቶስ በእጅ ወደ ተሰራች የእውነተኛይቷ ምሳሌ ወደ ምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይለናል አያችሁ አሁን ክርስቶስ ሊቀ ካህናችን ነው የነፍሳችን ቤዛ ነው የት ነው ያለው ክርስቶስ በሰማይ ቅዱስ ውስጥ ነው ያለው ለምን ሊቀ ካህን ነው እዛ ምን ይሠራል ስለእኔ ለመታየት ስለአንተ ለመታየት ስለአንቺ ለመታየት አሁን እግዚአብሔር እኛን ይቅር የሚለን ልጁ ኢየሱስ ክርስቶስን አይቶ የመስቀሉን ስራ አይቶ? ለእኛ የከፈለውን ደም አይቶ ይቅር ይላል፣ ይቅር ይልሻል። ማርያምንም ምንም ራሱ እግዚአብሔር ይቅር ያላት ከኢየሱስ ክርስቶስ ሞት የተነሳ ነው። እንኳን ለእኔ ቤዛ ልትሆን ይቅርና ማርያም ለራሷ ቤዛ ያስፈልጋት ነበር፣ መድኃኒት ያስፈልጋት ነበር። ራሷ ኮነች የተናገረችው ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላለች። ስለዚህ ሐዋርያቶቹ ያስተማሩት እንዲህ ነው። ኦርቶዶክስ ደግሞ የምታስተምረው እንዲህ ነው። ስለዚህ የምትሰማ ኦርቶዶክሳዊ ምረጥ፣ የቱ ይሻላል? ይሄ የሐዋርያቶቹ ትምህርት ወይንስ አንድም መጽሐፍ ቅዱሳዊ ማስረጃ የሌላቸውን የአባ ገብረ ኪዳን ትምህርት? ይቀጥላል። ሐዋርያው በዚህ በጢሞቴዎስ መልእክቱ ላይ በአንደኛ ጢሞቴዎስ መልእክቱ ምዕራፍ ሁለት ላይ እንደዚህ ይላል ቁጥር አምስት ላይ አንድ እግዚአብሔር አለንና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ፣ እውነትን እናገራለሁ፣ አልዋሽም አለ። እኛም ዛሬ ላይ እውነትን እናገራለን፣ አንዋሽም። የተሾምነው ይህን ለመናገር ነው። ምን የሚለውን አንድ እግዚአብሔር አለ በእግዚአብሔር እና በሰው መካከል ደግሞ አንድ መካከለኛ አለ፣ እርሱም ኢየሱስ ክርስቶስ ነው። እርሱ ራሱን ለሁላችን አሳልፎ ቤዛ ሆኖ ሙቶልናል የሚለው ትምህርት ነው። ሐዋርያቶቹ ይህን ትምህርት ነው የሚያውቁት። ከዚህ ውጭ ማርያም የዓለም ቤዛ ነች፣ እግዚአብሔር እኛን ይቅር የሚለን የማርያምን ንጽሕና አይቶ ነው የሚል ትምህርት ሐዋርያቶቹ አያውቁትም። የቀደመችዋን ቤተ ክርስቲያን አታቆም። ይህን ስል በማስረጃ ነው። ለምሳሌ አሁንም እዚህ እኔ ካዘጋጀሁት አዲሱ መጽሐፍ ላይ ላንብብላችሁ። የቀደሙ አባቶች ምን ብሎ ይጸልዩ ነበር የሚለውን ሀሳብ ላንብብላችሁ። ምዕራፍ ሁለት ላይ ጸሎት የሚል ርዕስ አለው። ገጽ 61 ላይ እንደዚህ ይላል። ለምሳሌ ድርሳነ ማህያዊ የሚባል መጽሐፍ አለ በኦርቶዶክስ። እዛ መጽሐፍ ላይ እንደዚህ ይላል። አቤቱ አብሆይ፣ ስለ አማኑኤል ልጅ ስለ ኢየሱስ በኩር ስለ ክርስቶስ ወዳጅ ብለ ለእኛ መሐላን አታርቅ። እንዲህ ደስ ይላል። አያችሁ፣ የቀደሙት እንዲህ ነው የሚሉት። አቤቱ አብሆይ ስለ አማኑኤል ልጅ ስለ ኢየሱስ በኩር ስለ ክርስቶስ ወዳጅ ብለ ለእኛ መሐላን አታርቅ። ልቀጥል። መጽሐፈ ሰዓታት ላይ እንደዚህ ይላል አብ ሆይ ስለ ኢየሱስ እርዳን፣ ክርስቶስ ወደ ቸራ አባት አማልደን፣ የአብና የወልድ መንፈስ አጽናናን። እኛም እንዲ ነው የምንለው አብ ሆይ ስለ ኢየሱስ እርዳን፣ ክርስቶስ ወደ ቸራ አባት አማልደን፣ የአብና የወልድ መንፈስ አጽናናን። ልቀጥል ቅዳሴ ሐዋርያት ላይ እንደዚህ ይላል። በተወደደ ልጅ በጌታችን በኢየሱስ እናመሰግንሃለን። ማንን? እግዚአብሔር አብን እናመሰግናለን። ስለዚህ መጽሐፍ ቅዱሳችንም የሚነግረን በኢየሱስ ክርስቶስ በኩል ነው እግዚአብሔር ይቅድ የሚለን ብሏል። የቀደሙ አባቶች በኢየሱስ ክርስቶስ በኩል የሚደረግን ጸሎት ይደግፋሉ፣ ያበረታታሉ። ስለዚህ ለነፍሳችን ቤዛ የዓለሙ መድኃኒት የዓለሙ አዳኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ማርያም የዓለም ቤዛዊት አይደለችም። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።